ሰላም ሰላም ውድ የተከበሯችሁ የቻናል የተከታታይ ሰላማችሁ ብዛልኝ በያላችሁበት። እውነት ለመናገር ያክል የሆነ የተወሰነ ደስ ብሎኛል። አንዳንድ ነገሮችም ቢያናድዱኝ ዛሬ አዲስ ነገር እየላችሁ መጥቻለሁ ማለት ውዶች ደስ የሚል ነገር ማለት ነው። ደስ የሚል ነገር ነው እየላችሁ የመጣሁት። የሀይሚዬ ጠበቃ እህት እውነት እነ ጠንፌ ሀይሚን ስም ሊያጠሁ ሲሉ እናንተ የት ታውቋት አላችሁ ምናምን ምናምን ብላ በቃ አለል የምትከላከልላት ምርጥ ታላቅ እህት ማህዬ 50 ሺህ ገብታለች። እንኳን ደስ አለሽ ሀይሚዬም በመልክቷ ኮንግራ የኒውድ ብላታለች። አው ከሚባለው በላይ መቶ ሺህ ቀጣይ እንጠብቃለን። ምርጥ ሰው እውነት እንደዛ አይነት ሰው ሰፖርት ማድረግ አለብን። ሀይሚዬንም ደዝ አትንኩ ምናምን የሚከራከር በቃ መልካም ሰው እህት ለእህቱ የሚቆም ሰው በጣም ደስ ይላል ውዶች ልክ ሴት ልጅ ለሴት ልጅ ስትቆም ሴት ልጅ ሴት ሆኖ ሴት እንዲሪስፔክት የሚያደርጉ አጓጉል ስም ለሚሰጡ በቃ ሴት ሆኖ ለሴት የሚከራከሩ ሴቶች በጣም ደስ ይሉኛል ከሚባለው በላይ ማሄ እንደምናቃት በጣም ቅንና መልካም የሆነች በቃ አይን አፋር ምናምን ብዙም እንኳን መናገር ማትችል መናገር ማትችል ማለት ሀሳቧን የውስጧን ምናምን፣ ይሄ ደግሞ የመጣው ምንድነው ከአይን አፋርነቷ የተነሳ እንጂ ሌላ ነገር አይደለም። እና እንኳን ደስ አለሽ ማያምሳ ሺ፣ በጣም ነው ደስ ያለኝ የሀይምዬ ውድ እህት ማለት ነው። ቀጣይ መቶዎች እንጠብቃለን። በርችልን በርችልን።